ሰላም ቤተሰቦቼ እንዴት ናችሁ? ሰላማችሁ ይብዛ። እኔ ካሁሉ ሰላም እግዚአብሔር ይመስገን። እስኪ ያለውን መረጃ እስከ መጨረሻ አዳምጡት ማለት ነው። እኔ ተመልሼ እመጣለሁ። እንዲሁም ደግሞ የአምቡላንሱ ሹፌርስ ምን አለ? በመጨረሻው ሰዓት ላይ ከእሷ አንደበት ምን ሰማ? ምን አይነት ሚስጥር አወጣ? እስኪ ይሄንንም እንስማ። እንዲሁም ደግሞ ወድቃ ሳይሆን የሞተችው የሚሉም መረጃ አሉ። ፌንት ነቅላ እንደሆነ ምናምን እስኪ ካንደ በታቸው እንስማ። መጀመሪያ ይህን ቪዲዮ ሲጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጎ አበረታቱን አዳዲስ መረጃዎች ይዘንላችሁ እንመጣለን። አምፑላንስ ሹፌርስ ምን አለ የሚለውንም ከእሱ አንደ በት እንስማ። ሁሉንም እስኪ ከእነሱ አንደ በት እንስማ።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 መሞት የተመኘው ሰው ነኝ፣ ጌታን አለች ቀነኔ ስትመልስላት፣ ጓደኛዋ ውዴ አንቺ ጠንካራ ሴት ነሽ፣ ገና ምን አይተሽ፣ ብዙ ነገር ከፊትሽ አለ። እንደዚህ አቶኝ በጌታ አለቻት። ከዛም ቀነኔ መልሳ ደከመኝ ውዴ፣ ከምችለው በላይ በጣም በጣም ደከመኝ፣ ጌታን አለቻት። ጓደኛዋ ምን አለቻት? አይዞሽ የኔ ቆንጆ፣ ጌታ ይረዳሻል፣ ያልፋል። ሁሉም ታሪክ ሆኖ አንድ ቀን ፈገግ እያልሽ ታወሪዋለሽ የኔ ጎበዝ። ትላንት ያን ሁሉ ነገር አልፈሻል፣ ዛሬም ያልፋለሽ። ለሰው ሁሉ ከሚሆነው በቀር ምን ፈተና አልደረሰባችሁም፣ ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል የሚል የመጽሐፍ ቅዱስ ጥቅስም አብራ ላክችላት። ቀነን ምናለች በጣም በጣም የበዛ የአእምሮ ሰላም እረፍት። ከምንም ነገር ይበልጣል አለቻት ጓደኛው ምናለች ለዛ ነው ሁሌም ቢሆን ከምንም በላይ ራስሽን አስቀድሚ ያልኩሽ ሁሉም ነገር ከአንቺ በታች ነው የሚሆን ያለበት አለቻት ከዛም ቀነኔ መለሳ ምን ክፉ ቀን ነው የገባሁት አለች ያገባሁት ለማለት የሚሆን አላውቅም ብቻ ምን ክፉ ቀን ነው የገባሁት ይላል ከዛም ጓደኛዋ በህይወትሽ ማለፍ ያለበት ሁሉም ያልፋል እኛ ስለፈለግን አይደለም። ነገ የተሻለ ቀን ነው፣ እሱን አትርሺ አለቻት። ቀነኒ ምን አለች? ቲችዬ እኔ ያለሁበትን ህይወት ሰላሳ ሰከንድ እንኳን አትቀመጭበትም። ቤተሰቤን ስራዬን ጓደኞቼ ሞራሌን ተስፋዬን፣ በቃ ምን ልበልሽ፣ ምንም ነገር የተወሰው ነኝ በምንም ነገር ተስፋ ቆርጭ አለሁ አለች። ጓደኛዋ መልሳ አንቺ በጣም ጠንካራ ነሽ ውዴ፣ ምንም ማሳለፍ ትች ያለሽ ተስፋ ብቻ ይኖረሽ አለች። ቀነኒም ምንም ተስፋ የለኝም ብላ መልስ ሰጠች። ከዛም ጓደኛዋ ተስፋን የሰጠ የታመነ አምላክ አለን ውዴ፣ ተይ እንደዚህ አትሆኝ፣ ሁሉም ለመልካም ነው፣ ታያለሽ፣ ነገ ታሪክ ሆኖ ይወራል የኔ ጉበዝ አለች ጓደኛዋ። ከዛም ቀነኒ ሰለቸኝ ውዴ አለቻት። አሁንም ጓደኛዋ የመጽሐፍ ቅዱስ ቃል አንስታ የተስፋን ቃል የሰጠው የታመነው ነውና እንዳይነቃነቅ የተስፋችንን ምስክርነት እንጠብቅ የሚል ጠቅሳ ስላከችላት። እናም ሰለቸኝ ውዴ ላለቻት ደግሞ ምላሽ ስትሰጣት ተይ ውዴ እመኚኝ ያልፋል ይሄ ቀን እየሳቅን እናወራዋለን አለቻት። ከዛ ቀን እኔም ከዚህ በኋላ ውዴ የሚል መልስ ሰጠች፣ ጓደኛዋን መልሳ። ብዙ ያልፈው የማይመስሉ ቀኖችን አልፈን ዛሬ ላይ እንደደረስን ዛሬም አልፎ ነገ ደስተኛ እንሆናለን እሺ? አለቻት። ከዛም ቀን እኔ ተይ ውዴ ከዚህ በኋላ ተስፋ ህይወት የሚባል ነገር የለም አለቻት። ጓደኛዋን መልሳ ቃል ገባልሻለሁ፣ ነገ ይሄ ቀን አልፎ እየሳቀን እንደምናወራው ትዝ ይልሻል። እያለቀስኩ አብረሽኝ ስታለቅሽ ከዛ አለፈ ደስተኛ ሆንን። ልክ እንደዛ ይሄ ያልፋል። ደግሞ አንቺ ከኔ የተሻለ ጠንካራ ነሽ አለቻት። ምን አለቻት፣ የእኔ ከባድ ነው ውዴ፣ እንደዚህ እንደሚለው አይደለም፣ አይደለሁም ውዴ አለቻት። ከዛም ጓደኛዋ ምን አለቻት፣ ምንም ይሁን የማያልፍ ቀን የለም። ደግሞ ሁሌም ከጎንድሽ ነኝ፣ ምንም ቢፈጠር አለሁ አለቻት። ቀነኒ መልሳ እመጣለሁ እናንተ ጋር አለቻት፣ በጣም ደስ ይለኛል። በፈለግሽው ቀን ክፍት ነው። ከዛ ቀን እኔ እሺ ውዴ አርባ አምስት ኪሎ ነኝ አለቻት። ጓደኛዋም ይስተካከላል ውዴ፣ ዋናው አንቺ ደህና ሁኚ አለቻት። ቀነኒ መልሳ አይ እንደዚህ ብዬ ብነግርሽ ማርያምን ህይወት ይመርሻል ብላ መልስ ሰጠቻት። ከዛ ጓደኛዋም አይዞሽ የእኔ ውድ አለቻት። እና ከሀያ ደቂቃ በኋላ አይ ቲንክ ቀነኒ የፖስተችው አንድ የሆነ ፎቶ ነበረ መሰለኝ ፎቶ እና ጽሁፍ ማለት ነው። እና ውዴ ፕሊስ ፖስት ያደረግሽውን አጥፊው ማን ደስ ይበለው ብለሽ ነው ብላ ፖስቱን ስክሪንሻት አድርጋ አያይዛ ላከችላት። ከዛም ቀነኒ ከሰላሳ ደቂቃ በኋላ ይሁና ውዴ ባክሽ ህይወት እኮ እንደዚህ ለአንዱ ጥሩ ሳቂታ ትሆናለች፣ ለአንዱ ደግሞ ጨለማ ናት። ለአሁን ጨለማ ናት አለቻት። ከዛ ታይ እንደዚህ አትሁኚ በጌታ ስወደሽ ብላ የቀነኒ ጓደኛ መለሰችላት። ቀነኒም ምርር ብሎኛል። ከዛም ጓደኛዋ መልሳ እሺ እኔ ምን ልርዳሽ አለቻት። እያለ ይቀጥላሉ ወሬያቸው። እንደምንረዳው ቀነኒ በድንገት ተነስታ እራሷን ለማጥፋት የወሰነች ሰው አይደለችም። የቀነኒ አባት በልጃቸው ቀብር ስነ ስርዓት ላይ ያስተላለፉት አጭር መልእክት እንዲህ የሚል ነበር። የልጄ እውነት እንደ ሀጫሉ ሁንዴሳ ተዳፍኖ እንዳይቀር ኤ አስተምሬ ላኳት፣ እንድትሞት አይደለም። አደራ የልጄ እውነት አኳ ይውጣ። ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዘት ትረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ሰላማችሁ በዘት ትረፍረፍ ይበልልኝ። እንግዲህ በጣም አንድ ሰው የወደቀ እንጨት ምሳሪ ይበዛበታል ነው የሚባለው እና በጣም ያሳዝናል። እስኪ ሁላችሁም ፍትህ ለትዝታ ፍትህ ለቀነኔ እያላችሁ ቢያንስ ስለ የቀነኒ እንኳን ምንነቱ ሊጣራ ይችላል። የትዝታ ነገር ግን እርስታ አድርገነዋል። በጣም በሚያሳዝን ሁኔታ ማለት ነው። እና አንድ ነገር ሲመጣ እኛ ጋር እንረሳውና ወደ አዲሱ ነገር ነው የምንሄደው። ፍትህ ለትዝታ ያል ሁላችንም ድምጻችንን እናሰማ ማለት ነው። የትዝታ ነገርም የውሃ ሽታ ሆኗል። እንዲሁም በቀነኒ ጉዳዩም አንዳንድ አንድ ሰዎች የተለያየ መረጃዎች እያወጡ ነው ያሉት። እስኪ ያስገባላችኋለሁ። አሁን ደግሞ አዲስ ደግሞ የመጣው መረጃ ምንድነው? እራሷን አላጠፋችም። ፌንት ነቅላ በረንዳ ላይ ተኝታ ነበረ ወድቃ ነበረ። ከዛ ባሏና የባሏ እህት አንስተው ሆስፒታል ወሰዷት ይላሉ። አንድ ሺ አንድ ነገር ነው የሚወራው ማለት ነው። አዳዲስ መረጃ እኔ ማዋቂ ነኝ እኔ ማዋቂ ነኝ እያለ ሁሉም መጥቶ እያወራ ነው የራሱን። ይብላኝ ለሞተችው ይብላኝ ለሞቱት በአጭር ለተቀጩት እህቶቻችን ማለት ነው። ምንም ሆነ ምንም ኢትዮጵያ ላይ ፍትህ እንደሌለ እናቃለን ማለት ነው። ና ብቻ ፈጣሪ አምላክ ነብሳቸውን ባጸደገነት ያኑረው። በጣም የከፋ አሟሟት እየሞቱብን ነው ወጣቶች። የሚያሳዝን አሟሟት እየሞቱብን ነው። እንግዲህ በጣም የሚያሳዝን ነው የምንለው ደግሞ የትዝታ ነው ማለት ትዝታ በሰው እጅ ነው። ይሄ እንኳን አልተጣራም። የቀነኒ እንግዲህ ራሷ ይሁን በሰው እጅ ይሁን ስላልተጣራ ማለት አንችልም። ግን ታሳዝናለች በጣም ነፍሷን ማለ ቤተሰብ መጽናናትን ይስጥልን። ቤተሰብ በጣም ተቃጥሏል። የትዝታ ግን ልብ በሚሰብር እንደበግ የተሰዋችው እህታችንን ረስተናታል። ፍትህ ለትዝታ ማለት አለብን። ዛሬም እንጩህ ማለት ነው። ድምጻችንን እናሰማ፣ ሁላችንም ግዴታችን ነው ማለት ነው እና አሁን ግን አዳዲስ ነገሮች እና እኔም አንዳንዴ ሳስበው ህይወት ስትመራችሁ ጊዜ እንግዲህ ከዛሬ ስምንት ወር በፊት ማለት ነው እውነት እንግዲህ እንትን ማለት ነው ይሄ ሚሴጅ እንግዲህ የስምንት ወር ነው ተብሏል ማለት ነው። ከስምንት ወር በፊት ነው ቀንኔ እንደዚህ ኑሮ ምርር እንዳላት ሬት ሬት እንዳላት ስትናገር የነበረው ማለት ነው ህይወት እንዳስጠላት። እና ይህን ነገር እንዴት ታዩታላችሁ? ዝም ብዬ እኔ ሳስበው በቃ መሯት መሯት የመጨረሻ በቃ ሰዓት ላይ ስትደርስ ነው በልደት የቀን መቀበር አለብኝ ብላ ይህን ነገር የፈጸመችው ብዬ አሰብኩኝ እኔ በራሴ ዝም ብዬ ማለት ነው። እና ብቻ በጣም ከባድ ነው። ያማል እስኪ ላስገባላችሁ እናዳምጥ እና መጨረሻ ላይ መጥቼ እኔ ሀሳቤን ልስጥ ማለት ነው ግን እስካሁን ሀሳብ አልሰጠውም በጣም ልብ ይሰብራል እስኪ ያዳምጡት እስከ መጨረሻ ላስገባላችሁ ስለ ቀነኔ አዱኛ ለመናገር ነው የመጣሁት ቀነኔ አዱኛ በመሞቷ በጣም አዝነናል ብዙዎቻችን ልባችን ተሰብረዋል ምክንያቱም ወይ አላረጀችም ወይ አልታመመችም አንኤክስፔክትድ ነገር ነው የሆነው ብቻ ያልተጠበቀ ነገር ነው በጣም ታሳዝናለች ብዙዎቻችን አዝነናል። ጥሩ ልጅ ነች። መስራት የምችልበት ብዙ ነገር መቀየር የምችልበት ጥሩ ነገር ላይ ያለች ልጅ ነው። እንደዚህ ደስተኛ የነበረች የምትጫወት ልጅ ነው። እንዲሆነ ይሰማ ነው እና ብዙዎቻችን ተሰምቶናል፣ አዝነናል። አንዳለም ጎሳም ደግሞ ወንድማችን ነው። ጓደኛ ነው። ቤስት ፍሬንዴ ነው እና አብረ መሆኑ አግኝቻቸው አቃለው ያየኋቸው ጥሩ ሰዓት ሲያሳልፉ ጥሩ ጊዜ ላይ ያሉ ነው ያገኘኋቸው። እዛ በኋላ ምናፕን እንዳደረገ አላውቅም እና ብዙዎቻችሁ አሁን ህግ ይዞታል። ጉዳዩ ህግ አጣርቶ ይፋ እስከሚያደረገው ድረስ መቸኮል የለብንም። ጥፋተኛም ሆነ አሎም እስቲ እንዴ አንቸኩል። ይህ ልጅ አልተጎዳም ማለት አይደለም። የሰው ልጅ ምን እንደሚሰራበት አታቁ። አንዳለም በጣም ሀምብል ልጅ ነው፣ ጥሩ ልጅ ነው፣ የዋህ ልጅ ነው። ምን እንደተደረገበት አላቅም። ሴት ላይ፣ ጓደኛ ላይ እንደዚህ አይነት ነገሮች ስሰማ፣ ሲነገር፣ ሚዲያ ላይ ሳይ አሮ ነው ማላቁ። አንዳለም ነው እየሰማ ያለት እና በጣም አዝነናል። ብዙዎቻችን ግን ልጁን እንደዚህ እንደ ጭራቅ ምናምን አድርጋችሁ አታውሩ። ስታቁት እኮ ሲዘፍን ነው። አብዛኞቻችሁ በጥሩ ዲስፕሊን ታቁት አላችሁ። የሆነ ሰዓት የሚባለው የሚቀየረውን አንዳለም አላቀውም። ገባችሁ አይደል? ስለዚህ ነገሮች እስኪጣራ አትቸኩሉ። ልጁ አሁን እሷ በመሞቷ ደስተኛ ይመስላችኋል? ልጆች በቃ የሚደሰት የሚረካ፣ የሚረክ ይመስላችኋል። ይሄ ልጅ ወጥቶ ጭንቅላቱ ሰላም የሚሆን ይመስላችኋል? አንዳንድ ደግሞ እንደ ሰው ቆመ ብሎ ማሰብ አሪፍ የፈለገ ይሆን ማንም ቤት እኮ ነው። ባልና ሚስት እናትና አባቶቻችን በ ይጋጫሉ ምናምን አፕን ያደርጋል ብዙ ሰው ይሄ እንደ አይነት ችግር ሁሉም ቤት አለ። እሷ ታዋቂ መሆኗ እሱ ታዋቂ መሆን ነው እንጂ ብዙ እንደ አይነት ነገር በየቀኑ አፕን ሲያደርግ ነው የምናየው። እና እስቲ አንቸኩር እን ያለውን ነገር እኔ ትላንትና አይቻለሁ። በጣም አዝኗል።

ተስገባት ያደ አመቃ መሴራ ይላለች። ተስገባን አላሉ ወንተ ህጉ ማንም ሰው ይያዛል እኮ ቤት ውስጥም የሚኖር ሰው ማንኛውም ሰው እስከ እንትን እስከሚል ድረስ ይያዛል። ማንም ሰው ቤት ውስጥ ያሉት፣ አካባቢ ያሉት ይያዛሉ። እንኳን ሰፈር ውስጥ ያለው ሰውም ይያዛል ራሱ ሂዶ ለመቅበር ራሱ ቻንስ አልተሰጠውም ለምንድን ነው በቃ ይዘው ወደሳን እንዲቀብራት ቻንስ አልተሰጠውም በነገርሽ ላይ ቀበረም አልቀበረም ዋናው የተጎዳችው ማች ናት እኔ እኮ አሁን ከአንዳለም ጋር ናት ጋር ናት እና ከአንዳለም ጋር ናት ግን በጣም ነው የሚመታት በጣም ነው የሚመታት ያዩ ልጆች ደግሞ ምንድን ነው ያሉት ኢቨን ክለብ ውስጥ ሳይቀር ይመታታል ሰው እያየ ማለት ነው። ጎረቤቶቿ ምናምን ደግሞ የሚናገሩት አሁን ጫርቱ ያልካት እዚህ ጋር ስክሪንሻቷን አትተው ነበረ። ጽፏን አይደለም ሶስት ካረገች በኋላ መልስ አጠፋል። አንቹ ማለት ጎረቤታቸው ናት። አንድ እዛ አንድ ላይ ነው የሚኖሩት እዛ ጽሁፉ የሚለው ስለ ፍቅር ከምዘምሩ ፍቅርን ቢዩስ አይነት እንትን ነው የያዘው ውስጡ ማለት ነው በጣም እንደሚጨቃጨቁ ከመጨቃጨቅ አልፎ በጣም እንደሚመታት ነው። አሁን ዙሪያዋ ላይ ጎረቤቶች ዋ ያሩት ማለት ነው። ሶ እቺ ልጅ ትላንትና ባይገላት ራሱ ኦልሞስት በቃ ታስታውቃለች። በጣም ከስታ ነበረ ያቺ የምናውቃት ኢንፍሉዌንስ ስታደረግ የነበረችው ቀነኔ አይደለም አሁን ያለችው አደለም ይሁን በጣም ስለ ቀነኔ አዱኛ ለመናገር ነው የመጣሁት። ቀነኔ አዱኛ በመሞቷ በጣም አዝነናል። ምን እንደሆነ ከማያውቅ ማህበረሰብ ውስጥ ነው ቴዎሎጂ ያደግኩት። ፌስ ሆስፒታል ተወስደ ከዛ በኋላ ህይወቷ አለፍ። ክቡሩ ኢትዮጵያዊ ነኝ። ዝናና ብር ካለክ የፈለግከውን በደር ሳርታክ መኖር ትችላለክ። ያልተጣራ ወሬ ይዘን እኔም ራሱ ጥፋት አጥፍቻለሁ ብዙ ጥፋቶች። ያልተጣራ ወሬ ይዘን ብዙ ርቀት ባኒ